የኔ እናት ምነው፣ አምላኬ በሌሎች ወንዶች እኔ እንቁራሪት አርጋት ብዬ ለምኜ አዶናይ ቦዲ ጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ እፈልጋለሁ። ሰላም፣ ሰላም! ውድ የቻናል የቤተሰቦች ደህና ቆይታችኋል። ዛሬ እናንተን በተዘና የሚያደርጉት ቪዲዮዎች ይዘን በሰዓቱ ያው ከሆናችሁ ሰብስክራይብ ትሏን በጣም በመንቃት ቤተሰብ ቤተሰብ ላ ሲሆኑ ሁላችንም ይህን ቪዲዮ ከመጀመራችን በፊት ላይክ ላይክ እናደርጋለን። ይሜ ሚስቴን በሌላ አካውንት እየጀነጀንኳት ከጎዳና ስች የማስተዳድረው ልጅ አለ ብላ የራሴን ፎቶ ላከችልኝ። ሌላ ታሪክ አባት ግን ምንድን ነው መተማመን ጠፋል ማለት ነው። ምንድን ነው? ኧረ ኧረ ኧረ የኔ ቆንጆ እንዴት አባቷ እንደምታመርኩስ አንተ ፍናን እኮ ል ተገባ ነው። ምን ፊልም ላይ ምን ፊልም ላይ ነው? አንተ ተጣልታ ለእርቅ ምናምን ምናምን ነው። ሰውዬው የኔ እናት በሌሎች ወንዶች የኔን ቁራሪት አርጋት ፍና ንያቻለች ንና ንብሻለሽ እንዴ እኔ መቼም ቢሆን አልተዋት። ፍና ውሻ ሞኘ ቢሆን ቤቱ አገባ። ይሄን አይተን ሳንጨርስ ደግሞ የወንዶች ጉዳይ ማህበር ደግሞ ያወጣው መግለጫ አለ። ድንገተኛውን የፈናን ሽምግልናና ትግሉ ላይ ስለሚያጠለው ጥላ ለማህበሩ አባላት አንዳንድ ነገሮችን ማለት እወዳለሁ። በመጀመሪያ ላሳያችሁት መረጋጋትና ስክነት ከልብ አመሰግናለሁ። በ2017 ብዙ ህመሞችን አሳልፈናል። በአደባባይ ተመተናል፣ ተሰድበናል፣ ብሎም ኩላሊታችንን እስከ መውሰድ እንደተደረሰ ይታወቃል። ይሁን እንጂ 2018ን ስንቀበል ያለፈን በመርሳት አዲስ ተስፋ ሰንቀን ነበረ። ይህን ድንገተኛ ሽምግልና ነው የሰማ ነው ይህን ህመም ከሌሎች ህመሞች ለየት የሚያደርገው የእኛ ከምንለው ሰው በመምጣቱ ነው። አርቲስት ህዝብ ላይ በመነሳቱ ነው። አልተዘጋጀንም ነበረ። ቁስላችንን እያስታመምን ነበረ። እንባችንም አልደረቀም ነበር። ሽምግልና ነው ሙሉ በሙሉ አላለቀም። በአሁን ሰዓት ሽማግሌዎቹንና ሽማግሌዎቹን የላከውን አካል በመፈለግ ላይ ነው የምንገኘው። ተይዘው ለማህበሩ ሞራል ካሳ እና ተገቢውን ቅጣት እስከሚያገኙ ድረስ የቻልነውን እንሞክራለን። አዲስ ነገር ካለ በቀጣይ ቪዲዮ ማሳወቃቸው የሆነ በጽናት በጽናት አይዟቸው በጣም እኔም እራሱ ውስጤን ተነቶ የነበረ ግን የማህበሩን መግለጫ ሳይ በቃ ትነሽ ተረጋግል። ስንት ጊዜ አስተዋውቃችኋለሁ እያልኩ ምንም እንዲሞላልኝ አልቻለም ነበር። ዛሬ ስተዋወቃላችሁ። የሚገርም ልጅ ነው። አንቺ ጠፍተሻል፣ በእናትሽ በጣም ጠፍተሻል

መጀመሪያው ላይ ጥሩ ፊኒሺንግ ላይ ዜሮ። ይሄ ሰው ነው እንዴ አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ እፈልጋለሁ። የቀን በቀን ውሎዬ ብታቁት፣ ላይክ ኦነስትሊ የቀን በቀን ውሎዬ ብታቁትና ብትረዱኝ ይላለው። ኤንድ አንዳንድ ሰው መረዳትም አይፈልግም። ዩኖ የሆነ እንከን ለማውጣት የሚጠብቁ ሰዎች አሉ። ለምንድን ሆነ አላውቅም። ለምንድነው የወንድማቸው ውድቀት የምትፈልጉት አንዳንዶቻችሁ ላይ ምን አድርጌ ነው ገባቸው? አለ ምንም አላረኩኝም። እውነት ለመናገር ምንም ለምንድ ነው? ኤኒዌይስ ጉረኝነት ከመሰላችሁ እንግዲህ ያው የእናንተ መነጸር ነው። መነጸራችሁ እንግዲህ ላወልቅላችሁ አልችልም ነው። ሁሉም ሰው የየራሱ መነጸር አለው። እነዚህ ቦዲጋርዶች ለምን እንደሚያስፈልጉኝ ልንገራችሁ። አያችሁ፣ ቀን በቀን ውሎዬ በዚህ ቻሪቲ እና ዶኔሽን ምክንያት በጣም ከባድ እየሆነ ነው። ለምን በጣም ብዙ ሰዎች በስልክ ብቻ ሳይሆን በአካልም ይመጣሉ። እኔ ደግሞ እንደ አንድ አዶናይ ማለት ነው የምችለውን ያህል ነው ማድረግ የምችለው እንጂ ለሁሉም ሰው መድረስ አልችልም። ሰው የቀን በቀን ውሎዬ በቃ ልቤ እየደበረኝ ማለት ነው እየጨነቀኝ ምናምን እምቢ እያልኩኝ ሙሉበት ነው። ኖ ኖ እያልኩኝ ማለት ነው ቢካዝ በጣም ከመብዛቱ የተነሳ ኤንድ ቱኤፍ ቱኤፍ ሪል ስቴት ነው ፕሮፐርቲ የሰጣችሁት የአስር ሚሊዮን ሆነ እንትን ቪዲዮ ለቃችሁ ነበር፣ አዶናይ የፈለግከው ምረጥ ያላችሁኝ ማለት ነው። እሱ ምንድን ነው ያደረገኝ አንደኛ ነገር የማይሆን ስፖት ላይ ያስቀመጠኝ። በጣም ብዙ ሰዎች፣ በጣም ብዙ እርዳታ ድርጅቶች፣ በጣም በጣም ከምታስቡት በላይ በአካልም በስልክም አፕሮች ያደርጉኛል። አሁን ወደዛ ታላቁ ሩጫ ስመጣኔ አንደኛ ነገር እንደ ኖርማል ሰው ኢንጆይ ማድረግ እፈልጋለሁ አይሚን በጣም ደስተኛ ነኝ። ሰዎች መጥተው ከኔ ጋር ሲሆኑ ከሰዎች ጋር ሳወራ በጣም ደስተኛ ነኝ። ሲደብረኝም አይታችሁ አታውቁም። በእርግጠኝነት ገባቸው አለ ላይቭ ገብታችሁ ቼክ አድርጉ። አይ ዋስ ሃፒ አይ ዋስ ቬሪ ሃፒ። ግን እኔ ደግሞ እንደናንተ መዝናናት እፈልጋለሁ፣ መጫወት እፈልጋለሁ፣ ገባቸ መሮጥ እፈልጋለሁ። ምናምን ኖሶ ምን ያደርገዋል ይሄ መሰላችሁ። እኔ አሁን ብዙዎቻችሁ የመሰላችሁ ማለት ነው ጠላቶች ኖሮኝ ምናምን። በቃለመ በስማ ስቅዱስ ነው ማለት እስኪ ባንክ ኮፍ

Reality. Reality. Reality. Wow, I love that. Authentic. የዛሬ ቪዲዮ የኔ መስል ነበር። በቀጣይ በምርጥ ቪዲዮዎች እስከምንገናኝ ላይክ ሰብስክራይብ እያደርጋችሁ ጠብቁን። ሰላም ሰላም ሰላም ከእናንተ ጋር ይሁን።